ኢትዮጵያ የበርካታ ትውፊቶችና እሴቶች ባለቤት ናት። በተለያዩ አካባቢዎች የቀየው ሰው ሲያጠፋ የሚታረምበት፣ ሲጣላ የሚታረቅበት፣ አለመግባባት ሲፈጠር ዛፍ ጥላ ስር ቁጭ ብሎ መክሮ የሚፈታበት ስርዓት አንዱ ማሳያ ነው። ችግሮችም ቢሆኑ እልባት የሚያገኙት በእነዚሁ ሀገር በቀል የችግር መፍቻ ዘዴዎች ነው። እነዚህ ከማህበረሰብ ጋር ተጋምደው የቆዩ ሴቶች ተቀባይነታቸው የላቀ ከመሆኑ ጋር ተያይዞ ሰላምን ለማጽናት ሁነኛ መፍትሄዎች ናቸው። በኢትዮጵያ ችግሮችን በሰላማዊ መንገድና በውይይት ለመፍታት የተጀመሩ እንቅስቃሴዎች ከጊዜ ወደ ጊዜ ፍሬ እያፈሩ ሲሆን በባህላዊ የችግር መፍቻ ዘዴዎች ቢደገፉ ደግሞ ይበልጥ ውጤታማ ስራ ለመስራት እንደሚያግዝ የዘርፉ ተዋንያን ያነሳሉ። የፖለቲካ ምሁሩ ዶክተር አብዲዋስ አብዲላሂ ኢትዮጵያ የበርካታ ሀገር በቀል ሴቶች ባለቤት መሆኗን በማንሳት የግጭት መፍቻ ዘዴዎችን ለአብነት ያነሳሉ። የተለያዩ ክልሎች አሉ፣ የተለያዩ ማህበረሰቦች ግን አንድ አላማ፣ አንድ ሀገር ውስጥ የምንኖር ማህበረሰብ በጋራ የምንኖር አንድ ሳይኮሎጂ፣ እሱም ሳይኮሎጂ ኢትዮጵያዊነት የሚል እሱ ታሳቢት አድርጎ፣ ለምሳሌ ሲዳማ ሉባ የሚባል ባህላዊ ዘዴ ያላቸው፣ ሶማሌ ሄር የሚባል ልክ እንደ ገዳ ኦሮሚያ፣ በአማራው ሽምግልና በተለያዩ ብሔሮች ሚቼሌ ጋሞ ጋር ስንሄድ ሲዳ ማጋ ቅድም እንዳልኩሽ እንዲሁም ጋሞ ሁሉም የራሱ የሆነ ውበት ያለው ትራዲሽናል ኢንስቲቱሽኖቹ አላቸው። የሚሰሩበት አካባቢዎች አለ በጣም አለ። ለምሳሌ ሶማሌ ክልን ከመጣበት አካባቢ ዴፍኔትሊ ማንኛውም ክላን ኮንፍሊክት የሚጠቀሙ እሱ ነው። አፋርም እንደዛ ነው የሚሰሩት፣ ማልባ ይባላል ይሰሩበታል። አማራ ክልል ሽምግልና አለ፣ በትግራይም ሽምግልና አለ። በየአካባቢው ያሉ ሀገር በቀል የግጭት መፍቻ ዘዴዎች ተመሳሳይነት አላቸው የሚሉት ዶክተር አብዲዋሳ እንደ ሀገር በሚገባ ጥቅም ላይ መዋል ላይ ስራዎች እንደሚቀሩ ያምናሉ። ይሄ ባህሎቻችን ኦልሞስት አንድ ናቸው ማለት ይቻላል። እዚሁ ሸገር ሄደሽ ደብረ ብርሃን ስቴጂ ወጥተሽ፣ ደግሞ ዝም ብለሽ ሲዳማ ጋ ስቴጂ፣ አፋር ጋ እያልሽ፣ ሶማሌ ጋ እየወረርሽ፣ ኦሮሜ ጋ እየወረርሽ እነዚህ ነው ማህበረሰቦችን፣ ብሄሮችን በአጠቃላይ የመሳሰላቸው ሰላምን ቢልድ የሚያደርጉበት ፕሮቴክት የሚያደርጉበት ኤክስፓንድ የሚያደርጉበት ኤክስትሬንግዝ የሚያደርጉበት መሰረታዊ አንድነት አላቸው። ሶ እንደ ሀገር እየተጠቀምንባቸውን ያለው አዎ፣ ምን ያህል ግን በጣም ከምንፈልገው አንጻር ተጠቅመንባቸዋል የሚለው አይ ቲንክ እሱ ትንሽ ወደፊት የዚህን ኢንስቲቱሽን የዚህን ሀገር በቀል እውቀቶቻችንን መጠቀም አይ ቲንክ ስትራቴጂ መንደፍ የሚያስፈልግ ይመስለኛል። የሰላም ሚኒስቴር ሀገር በቀል የግጭት መፍቻ ዘዴዎች በሀገር አቀፍ ደረጃ በአግባቡ ለመጠቀም እየሰራው ነው ይላል። በሁሉም ክልል እንደዚህ አይነት የሀገር በቀል የሽምግልና ስርዓቶችን ወይም የግጭት መፍቻ ስርዓቶችን ሴቶቻቸውን፣ ባህላቸውን አስጠብቀው እንዲሄዱ፣ በእነሱ አማካኝነትም ችግሮችን መፍታት ቢያንስ መሰረታዊ ነገር ነው ከሚል አንጻር እንደ ተቋም ታቅደው እየተሰራበት ነው ማለት ነው አይ ቲንክ ከዛ በኋላ ከፍ እያለ ሲሄድ አትናሽናል ሌቭል ኢምፓወር ተደርገው የችግር መፍቻ አቅም እንዲሆንም እየተሰራ ነው። ለዚህም የክልሎችን አቅም መገንባት ላይ ትኩረት ተሰጥቷል። አንድም ክልሎችን በዚህ ኤሪያ ላይ በደንብ ፎከስ ድነው እንዲሰሩ ኢምፓወር የማድረግ አቅማቸውን የመገንባት ስራ እንሰራለን። የአሰራር ስርዓቶችን ላለፉት ሁለት ሶስት ዓመታት በየክልሎቹ አገር በቀል የግጭት አፈታት ስርዓቶቹ ምን ይመስላሉ? ምን ጥንካሬ አላቸው? ምን ድክመት አላቸው? ሶ በምን ኤሪያ ላይ አብረን ተባብረን ኮኦፕሬት ብናደርግና ብንሰራ ለሀገር ሰላም ግንባታ ምን ያህል አስተዋጽኦ እንዳላቸው አውቀን ተረድተን መስራት እንችላለን ብለን አይ ቲንክ በተደጋጋሚ የአቅም ግንባታ ስልጠናዎችን ሰርተናል። የተዘጋጁ የማሰልጠኛ ማንዋሎች አሉን። የአሰራር ስርዓቶችን አልሞስት ተዘርግተው እየሰራን ነው። በየአካባቢው ያሉ ሀገር በቀል የግጭት መፍቻ ዘዴዎችን ቀምሮ እንደ ሀገር በአግባቡ መጠቀም እንደሚያስፈልግም አጽንኦት ይሰጣሉ። ይሄ የሚሰሩት በየክልሉ ያሉትን የትራዲሽናል ኢንስቲቱሽኖች ሮል ወል ዶኩመንትድ አይደሉም። ስላይክ ይኖራሉ፣ ግን ወል ዶኩመንትድ አይደሉም። በደንብ ዶኩመንት አላደረግ ናቸው። በደምብ ሪኮግኒሽን የተሰጠባቸው በተለያዩ መድረኮች ይወራል፣ እንደ ሀገርም እናያለን፣ በተለያዩ መድረኮችም ዲስከስ እናደርጋቸዋለን። እሱም በደምብ ሪኮግኒሽን ሰጥቶ የመንቀሳቀስ ሁኔታ ያስፈልጋል። ግን አሁንም እየጠቀምንባቸው ነው። በቀጣይም ሀገር በቀል የግጭት አፈታት ላይ የሚሰሩ ተደማጭነት ያላቸው ሰዎችን ያካተተ ስራ እንደሚሰራም ተመላክቷል።